አሰላሙ አለይኩም ወረህመቱላሂ ወበረካቱ ውድ እና የተከበራችሁ የፍቅር ጎጆ ቤተሰቦች እንዴት እንዴት ናችሁ? ሁላችሁንም በያላችሁበት ሰላም ሰላም ብያለሁ። ዛሬ እንግዲህ በአዲስ ይዤላችሁ በጥቻለሁ። እስከመጨረሻ እንድትከታተሉ በአክብሮት እጠይቃለሁ። ላይክ ሼር በማድረግ ቪዲ ጀምሩ ማለት ነው። ነባሮች ሼር ላይክ አድርጉ፣ አዲሶች ደግሞ ሰብስክራይብ በማድረግ ሰብስክራይብ በማድረግ ይቀላቀሉ ማለት ነው። የደሉ ምልክቷን ይጫኑ። ዛሬ እንግዲህ አዲስ ቪዲዮ ይዤላችሁ የመጣሁትን የማቀርብላችሁ ይመስላል ማለት ነው። ሀሳብ አስተያየት ካላችሁ ኮሜንት ላይ አስቀምጡልኝ። ሀሳብ አስተያየታችሁን ኮሜንታችሁን አንብቤ የማስተካከል ይሆናል ማለት ነው። ዛሬ እንግዲህ ይዤላችሁ የመጣሁት ክፍል አንድ መቶ ሰላሳ ሶስትን አንድ መቶ አርባ ሶስትን አንድ መቶ ሰላሳ ሶስትን ክፍል ነው ማለት ነው። የአፍላ ፍቅር እንግዲህ በብዙዎች ዘንድ የሚወደድ የተወደደ ድራማ ነው ማለት ነው። እንግዲህ ባለፈው ሳምንት ክፍል አምሳ ክፍል አንድ መቶ ሰላሳ ሁለትን አይተን ነበር። እሱም ሄኒ እና ሜሪ እየመጡ እያለ ከዛ ደግሞ ነው ማለት ነው ሄኖክ ና ሄርም እየመጡ እያለ ፊዮሪ እና አቤል ደግሞ ቆሞ እያወሩ እያለ ነበረ፣ ማለት ነው። ተደናግጠው እያቆመው ማለት ነው። ስለዚህ ሜሪ ወይም የሄኖክ ፍቅረኛ የአቤል የነበረችው የዩኒቨርሲቲ ፍቅረኛ እንደነበረች እና እሷን ሴ ራሱን እንደሚያመው እንደ ከዳችው እና ያውስ በጣም ብዙ ታሪኳን ለብዙ ብዙ ሲናገር ነበረ። በእሷ ክደት የተነሳም እህቷን ፍቅረኛ እህቱን ፍቅረኛ እንዳትዝ ያደረገው አቤል ማለት ነው። ሶሲንም ተዳየት ጋ ያለያያት። ምክንያቱም እኔ የደረሰብሽ የደረሰብኝ እንዲደርስብሽ ስለማልፈልግ ነው ብሏን ማለት ነው። ሄኔም እንግዲህ ብዙ እንትን ተተባሉ በኋላ ሴተኛ ነሽ አንቺ ስለዚህ አውቀሽ ነው የድሮ ፍቅረኛ ሽቀጥለሽ ቀጥረሽ እኔ እንድታገኝ የሞከርሹ ብሎ ተናዶባት እንግዲህ፣ ላውራ አውራ ብትለውም እሱ ግን ሊያዳምጣ ፈቃደኛ አይደለም። ስለዚህ እሷ በጣም ተበሳይታለ። እንዴት አንድም ቀን እኔን ለማስማትና ለማዳመጥ እንደ ጊዜ አሰጠኝም እስከ ዛሬ ድረስ ስከተል ነበረው አጥፍቼ ሳይሆን ባለፈው ስህተቴና ባለፈው ጥፋቴ እየተነሳ ቅስሜን ስለምሰብሮ ነው እውነቱን እንድታውቅ የፈለጉ። ስለዚህ ብትለውም እሱ ግን ምንም እውነት እንደሌላት እንደ ሐሰተኛ ሴት እንደሆነች ይነግራታል ማለት ነው። ይህን ካላመንክ ሄደህ ጠይቀው ብትለውም እሱ ግን ሊያምናት አልቻለም። ስለዚህ ጥሏት ይሄዳል ማለት ነው። እሷም ወዲያ ቤልና ወዲ ወደ ፊወሪ ጠጋ ብላ ለምንድነው ልታገኘኝ እየሞከርኩ ከወስድ ብትለውም አይ ቦምብዬ እኔ እኮ ላገኝ ፈልጌ አይደለም፣ ድንገት አጋጣሚ ነው ትለዋለች፣ ይላተን ማለት ነው። እሱም በዛም የተነሳ እንግዲህ በቃ እንዴት የምታፈቅረውና አውቁ እንደ አስታውሳት እንደ አላደረገ እና ምናምን ሲያስረዳትም እሷ ግን እባክህ ትለዋለች። እሱም እሺ ውዴ ብሎ በቃ ይለያያሉ ማለት ነው። ፊወሪን ከቻልሽ ከዚያ ቦታ ውሰጂ ስትላት እሺ ብለው ተስማምተው በሀሳቧ ትወስደዋለች ይወስዳታል ማለት ትወስደዋታለች ማለት ነው። የዛ ጊዜ ግን ተነስቶ እኔ ግን ሁሌም ጓደኛ እንድኩኝ ይፈልጋለሁ ፍቅረኛ እንድኩኝ ሳይሆን ቢላትም እሷን መለስ ብላ እቅፍ አድርጋው ተንግዶዳ እንድታገኛት ልታገኛ ወንዳት ሞክር ና ሁለተኛ ደግሞ በቃ ተዛሬ ቀን ጀምሮ ባየ መንገዱ እንዳይቆም ታደርገዋለች ማለት ነው። እሱም እሺ ብሎ ይለያያሉ ማለት ነው። እንግዲህ ፊዮሪ ወደ ሄኖክ ተጎራ ብላ እንግዲህ እንትናን ማዳመቅ ሄርሚን ማዳመቅ ካልቻለ ተንግድ ወደ አጠገቡ እንደማያደርስና የእሷና የእሱ ጓደኝነትም እዚህ ላይ መቆም እንዳለበት ትነግረዋለች ማለት ነው። እሱም ብዙ ካሰበው በኋላ ጨለማ እንደሆነ ተረድቶ እንትናን ያገኛታ ማለት ነው። ሄርሜልን ያለውን ነገር ሁሉ እየነገረችው እያለ እሱም ጸጸቱ እስከዛሬ ይሄን ሁሉ አመት ሊሰማት ፈቃደኛ አለመሆኑ በጣም ተጸጽቶ ማለት ነው ጥሏት ጥለው ትሄዳለች። እሱ ግን ይዞ እጇን ጥለሽኝ አትሂጂ ቢላትም እሷ ግን ልሰማው አልችልም፣ ምክንያቱም ሴሰኛ ሴ በአንድ ወንድ ልትረጋ አትችልም። ስለዚህ እኔ ሴሰኛ ኔ ክላንታ አልመጥንም ብላት ጥለው ትሄዳለች። እባክሽ ጸጸቴን አታብሺው ስለ እኔ እስከ ዛሬ የተጸጸስኩትን አንተም ቀመሰው ብላ ትሄዳለች ማለት ነው። ሄርሜላም አዝና እያለቀሰች ነው። ሄኖክም ማለት ነው እያለቀሰ የሆነውን ሁሉ ደግሞ እንትና ያቤል ለጸጋ ነግራታ አይዞ ብላ ታረጋገውና ወደ ክፍል ወደ ቤት እንዲሸኛ ታደርገዋለች ማለት ነው። እንግዲህ አቡሻና አሚኪ የሚሰሩበት ጋራጅ ማለት የጀማል ጋራጅ ውስጥ መቶን ነበር ማለት ነው። ቀስቴ ቀስቴም እንደመጣ የባለፈው ፉንቃኮ ከካናዳ ፖስታ የመጣ ስመስላ ሰጠች። ግን ለዛ ለፖስታ ሁለት ዓመት ከፈለች። በጣም ጎበዝ ልጅ ናት። የላታን ወይለዋ ማለት ነው። እሱም እንግዲህ በጣም የባለፈው የካናዳ ፖስታ እና የእንትና ደብዳቤ ቹቻ እንደሆነች ይገምትና እሺ አመሰግናልና ሌላ መረጃ ስቴስት ነው ሌላ መረጃ ለመስጠት ክፍያ ያስፈልገኛል። ስለዚህ ልትከፍልኝ ልትከፍልኝ ይገባል ስለው ቃስቴ ግን በእንትን ነው የምልህ ብሎ ይናደድበትና ጥሎት ይሄዳል ማለት ነው። አቡሻና ሄኒም እንግዲህ ሁላቸውም ያው ጓደኝነታቸው እንዳለ ነው። ቦቼራና የረእሱ መምሩ ልጅም እንግዲህ ሙዚቃ እየተዘፈነላ ነበረ ሙዚቃ የዘፈነላትን እንግዲህ ጀሪያ ይታ ቀጠል ብላለች ነድድ ብላለች። እሷ ግን ያው ሀገርኛ ስለሚወራ የገጠር ሰው ቋንቋ ስለሚወራ እና ደስተኛ ሆኖ ስለሚኖር ነው ማለት ነው እያወራት ያለችው ማለት ነው። በጣም አታውድለል ድ ትምህርትሽን ተማሪ ብለ የስለ ስለ ጎዳና ህይወቱን ሌላ ጊዜ እንደሚያጫውታት ቃል ገብቶላት ይለያያሉ ማለት ነው። በዚህ እንግዲህ ይሄ ያሬዴ አዲስ ባመጣው አስጠንኝ መሰረት ምን እያጠኑ እንደሆነ ባናቅም ብሏል ለታሬ ሁሉን ነገር አስረድተዋለች ማለት ነው። ታሬም እንግዲህ ሁለቱን በአንድ ማስኬድ ትችያለች ቢላትም እናቷ ፈቃደኛ እንደማኳን እና ሁለተኛ ይህን ረስ ማንሳት እንደማችል እናቷ ፊት ቃል ገብቼ ላታለሁ ይላል ማለት ነው። እሷም እሺ በቃ ምናምን ብላ ከታሬ ጋር አዲስ ነገር ካለ እንደሚገናኙና እንደሚያወሩ ቃል ገብታለት ትሄዳለች ማለት ነው። ታሬም ያሬድና አግኝቶ እንዴት ነው ጥናቱ? ምናምን ይለዋል ማለት ነው። እሱም በጣም እየከበድ ሄደው። አሁን የምራ አንተ ችከላ እያጠናህ ነው ወይስ አንተ እንትና ልታገኝ እያደረግክን ነገር ነው? ምን ላድርግ ብለህ ነው የማደርገው ነገር ባጣ ነው። እናቷ ግን ለምን ልትረዳኝ አትሞክርም? ፍቅራችንን ለምን እንደዚህ ልታደርገው ቻለች? ምናምን ሁሌም እናቶች በራሳቸው በልጆቻቸው ልክ ልክ እንደሆነው ይነግረዋል ማለት ነው። ታሬም እንግዲህ ያ መክር መካሪ ነው የለግሰዋን ማለት ነው። ወደ ቹቻ ጋር ሄዳን ማለት ነው። ቹቻዬና ጸጋ ደግሞ ቹቻዬ ጸጋን እንዴት ነሽ? ደህና ነሽ ወይ? ልሳምሽ እሷም እንግዲህ መቼም አናፍቅሽም እንደዚህ እያስመሳች የምትጠቃጥ እንዳይመስልሽ አንድ ቀን እውነቱን አውቃለሁ። ያወኩለት ግን ያወይ ልሽ ብላ ጸጋ ያተጎርባታለች። ሽልቻ ብቻ ቀልቀሎ ብቻ ጉራ ብቻ ብላ ሙዚቃ ትዘፍንላታለች ማለት ነው። እሷም ቆይ እንደዛ አንቺ በሽቅ እንደዚህ ላበሸቅሽማል አትቀሪም ትላታለች ማለት ነው። እሱም መሽ ቢለው ማለት ነው። ሚኪ እና ቦቼም እንግዲህ ያው በእንግሊዘኛ የሚኪ የግራፊ እንግሊዘኞች ቀጥለውን ማለት ነው። በጣም ደፉን ደሙን አፍርቶት ትቶት ይሄዳል ማለት ነው። ሚኪ ምንም ሊቋቋመው አልቻለም። ምክንያቱም ሌላ አዲስ አዲስ አዲስ እንግሊዘኛ እያወራበት ነው። እንግዲህ ሚኪ ያተማረ ደድ መሀይም ሲሆን፣ ይሄ ደግሞ ቸራ ደግሞ የመሀይ የጎዳናው ደነዝ ድንዝ ብሎ ለራሱ ስም ሰጥቷል ማለት ነው። እኔ ይህንን እያለ እንግዲህ እዚህ ደርሰዋል ማለት ነው። የሄኔና የሄርሜላ ፍቅርም በጣም በጣም በጣም ምንትን ብለዋል ማለት ነው። እሱም እስከ ዛሬ አለማዳመጡ እና እስከዛሬ ግን አለማለቱ ጻዘቱ ይገለዋል። እሷም እንግዲህ እስከ ዛሬ ድረስ ሩም ክፍል ይዤ ስገባ አይቶኝ ብቻ ነው እንደዚህ ሊጠላኝ የቻለው። እንዴት እኔን ማዳመጥ አይጀምርም? እንዴት እኔን መስማትን አልመረጥም? ብላ ብትበሳጭም እሱ ግን ወይ ፍንከች እናቴ፣ እኔን ልክ ነኝ እያለ ስል ሊስልም ቢሞክርም እኔ እስከ ዛሬ በነበረው ታሪክ ሳይሆን አሁን ባለፈው እኔን ካፈቀር ሽም ወዳ እናወንትን ያልኩት። ስለዚህ ስህተቱ እኔ ነኝ። አንድ ሰው ድጋሜ ሁለት ስህተት አይሰራም። አንድ ከተሳሳትኩ ከስተቱ ይማራን ብዬ በማመኔ ሁሉ እንትን የመጣው አንቺ ግን መቼም ከስተትሽ የምትማሪ አይደለሽም ብሎ እንግዲህ ብዙ ብስጭት ደርሶበታል ማለት ነው። ቀስቴ ደግሞ ቀና ብሎ ወደ ቹቻ እንደሆነች የእንትና ደብዳቤ ካወቀው በኋላ ማለት ነው። ስለዚህ ቹቻ እንደተለመደው ልብሷን ቀይራ፣ ማክሷን ለብሳ፣ ጃኬቷን ለብሳ ልትሄድ ስትል እንግዲህ ቀስቴ ተደብቆ እየተከታተለ ነበርና ያገኛታል ማለት ነው። ለዚህ ምን እንደሆነ ስጠይቃትም እሷን በጣም ደንግጣ አይኗ ክውሎ ድርቅ ብላ ትቀራለች ማለት ነው። እሱም አፍጥጦ እንግዲህ ዋይላን ማለት ነው እንግዲህ እኔ ኔ መስላም ማለት ነው። የዛሬ ክፍል አንድ መቶ ሰላሳ ሶስት የፍቅር የአፍላ ፍቅር ድራማ ማለት ነው። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቻናሉ እንቀላቀሉላለሁ ሌላ እና ደግሞ አዲስ ወቅታዊ የሆነ ቪዲዮ ይዤላችሁ እመጣለሁ። ወይ ቻናል ሰብስክራይብ ማድረጋችሁን እንዳትረሱ ማለት ነው። እኔ በጣም ተኝቻለሁ። እያንቀላፋት ነው። ምክንያቱም እኔ ራሴ ነ ራሱ ዞሮብኛ። ምክንያቱም ሁልጊዜ የምሰራው ቪዲዮ ማጠጧ ስለሆነ ነው። ሰላም አለይኩም ወረሕመቱላህ